እስ ሰባንቱ አወዳገር ከሚኖሩ ተወላጆች በአካባቢ ከአካባቢዎች ያሉ ነጋዴዎችን፣ ባለሀብቶች አቆራባች ወረዳዎችን እንዲሁም ስልክ ወረዳና ምስራ ሰ ጨምሮ የጋራ አርበጠ በማድረግ በካሽ ከሰባት ሚሊዮን አምስት መቶ ሺህ ብር በላይ በአይነት ከሁለት ሚሊዮን አምስት በመሰብሰብ ሚሊዮን መዳን ተቅሞት 2 ሚሊዮን 600 ሺ ብር በማውጣት የሳስ 2 ሺ ብር በማውጣት አስተዳደሩ ሊሆን የሚችሉ በተጨማሪም

ስራችን እነሆ እንደ ስፕሪንግ ከሆኖ ያገልግለናል የሚል ተስፋ እያስቀመትብ በሂደቱም የጎላ ሚና የነበራቸው ለመድነስ ግዢ ለማህበረሰብ እንቅስቃሴ ባደረግንበት ወቅት ወደ አዲስ አበባ እንቅስቃሴ ባደረግንበት ወቅት ከአንድ ሚሊየን ብር አንድ ሚሊየን ብር በመስጠት ፈጣን ምላሽ ለሰጡን ገራጅ በተለየ ምስጋና አስተማሩ ቢኖር ሙሉ ሚና የነበራቸው አንቺ ሁሴን ላልምዳ በተለየም በምስጋና እንድታቀርብልኝ እያቀረ እንዲሁም ይሄንን ስራ ለማሳካት የተደራጀው ኮሚቴ ከህዝብና ከመንግስት የተወሰነውን ወቅት በአግባቡ በመጠቀም በመቆጠም ይህን ተግባር ሳንጨርስ ቤታችን አንገባም ነው ለተለየ ጊዜያቸውን ጉልበታቸውን፣ ሰቶ የሰሩ አስተባባሪ ኮሚቴዎች ምስጋና እያቀረብኩ የዕለቱ ክብር እንግዳና